ያማን ለሁለት ዓመታቶች ያህል ሩህያ ተሰውራበት ነበረ። ሩህያ የት ናት? ወንድሟን ይዛ የት ጠፋች? እያለ ሲፈልጋን ነበረ። ሰራንም ቢሆን ልጁ እንደሆነ ያውቃል። ጃንን ሲፈልገው ቆይቷል። ሩህያ የት ናት? እያለ ያሰሳት። ብዙ ብዙ ነገሮች በሁለት ዓመታቶች ውስጥ ተፈጽመዋል። ሩህያ ግን አሁን መሞቷ ታውቀዋል። ያማን የሩህያ አሟሟት ምንም አላማረውም፣ አልወደደውም። ማን ግን እንደተኮሰባትና ከጀርባ ተኩሶ እንደገደላት አሁን ቢሆን ያልተፈታ እንቆቅልሽ ይሆናል። ያማን እያጣራ እዛ የቆሻሻ መጣያ ላይ አንስቶ እንደምንም ነገር የጣላትን ሰው ማወቅ ስለፈለገ በድንገት የሆነ ሰውዬ ነበር፣ እሱን ጠጋ ብሎ እየጠየቀው ነበረ። ሰውየው ያየውን ነገር ለመናገር ሁሉ በጣም ነበር የፈራው። ምክንያቱም እሱን ቢሆን ለሕይወቱ በጣም ሰጋ። ያማን ደግሞ ሩያ ማለት ለሱ ከብዙ ነገሩ እንደሆነች አስረዳው። ረጋ ብሎ ከነገረ በኋላ ሰውየው በመጨረሻም ሊነግረው ፈቃደኛ ሆነ። የሆነ መኪና ትክክለኛ ከለሩን እዚህ ጋ እየነገረው ነው። መጥተው አውጥቶ ጥሏት እንደተመለሰ ይነግረዋል። እዛ መኪና ውስጥ የሆነ ወንድ እንደነበረ ነገረው። ከዛ ያማን እቺን ከሰማ በኋላ ግራ እየገባው ወጣም። ሰላማን ፍለጋውን ሊያፋጥን ነው። በሌላ በኩል ቻላን ብትሆን በራሷ ሶስት ችግር ምክንያት ከጄሱር ጋር ተጣልታለች። ሮጣ የመጣችው ወደ አባቷ ነበረ። አባቷ እየተቀበላን ነው። አይዞሽ፣ የኔልጅ አይዞሽ፣ በቃ አታልቅሽ፣ አይዞሽ። አንድ ጊዜ ውሳኔ ወስነሻል፣ የራስሽን ውሳኔ ደግሞ ማስከበር አለበሽ። እዚህ ደግሞ መተሻል፣ እኔ ከጎንሽ ነኝ፣ አይዞሽ እያላ ላ እያባበላን ነበረ። አላዚ ይደውልላታል፣ ስለ ሩያ ሊነግራን ነው። እሷልከ አታነሳውም። ተመልከችኝ፣ ልሽ መጨናነቅ የለብሽም እሺ። አባትሽ ሁል ጊዜ ከጎንሽ ነው እሺ፣ ይሄ እንዳትረሺ እያላን ነበረ። ሩጁን አነሳብሽ እንዴ? ሊመታሽ ሞከር እንዴ? አላት። ራባይ እንደዛ አደለም እንደዚህ የሚባል ነገር አልተፈጠረም። በቃ አለመግባባን ነው በቃ እየተጨናነኩኝ ነው በቃ ምንም ልንግባባ አልቻልንም። ሁለት የተለያየን ሰዎች ነን። ይህን ነገር ልቆጣጠሩ አልቻልኩም። ከቁጥጥር ውጭ ሆነብኝ። በቃ ትላለች። መጀመሪያም ታውቆ ነበረ። መጀመሪያም ያ ልጅ አትግጠሚ ስለ ነበረው ለዛ ነበረ። እኔ መጀመሪያ ታይቶኝ ነበረ ገብቶ ነበረ። መጀመሪያ ይህን ነገር አልፈቀድኩም ነበረ። ልጅ ምን አለበት ወደ እሱ ባትሄጂ እጤ ጠብቅሽ ነበረ አላት መጀመሪያ። ኤጄን ያልጠበቅ ኤጄን ጠብቃት አላባይ። ኤጄ እንደዚህ የሆነችው በአንተ ምክንያት አለ አለችው። ቻላባክሽ እያለ ነበረ አለም። በል መልስልኛ እያለችው ነበረ። ብዙ ነገ ነገር እናድዳለሁ እናድዳለሁ ከፍ አለው ኤጄም ደግሞ አትመለስልኝም እኔ ምንም ተናገርኩ ምንም ምንም አልኩ ምንም ምንም ሚስተካከል የሚለወጥ ነገር የለም። ምንም ብበሳጭ ባልበሳጭ ኤጄን እንደገና በሕይወት አልመልሳት። እዚህ ጋ ግራ ኮኖ የገባኝ ትላለች። አላዛውንም ቢሆን ይደውልላታል። አንሹ አንሹ የሆን ነገር ሊነግሽ ፈልጎ ነው አንሹ አላት። አነሳቸው ሄሎ አቤት አላዝ ምን እንዴት ሆኖ አላዝ ምን እያልከኝን ያለው ይሄ ቀልድ ነው እንዴ? ቀልድ አላለማ አስተሎ ነበረ ሰራ እንድንግጦ እያያ ነበረ ይ ለአላዝ የማይመስል ነገር አትናገር በእናትህ የሚያስጠላ ነገር ነው እያወራ ያለው። እንዴ ሊሆን ይችላል እንዴ ሊሆን ይችላል ምኔት አጋጣሚ እንዴት ፈጣሪ ሆይ እኔ አላምነም፣ እኔ አላምነም። እሺ ተቀመጠው ወይኔ አምላኬ፣ እርግጠኛ ነህ? ታዲያ ሩያ ሩያ ናት? ተረጋገጠ? እርግጠኛ ነህ? እሺ ሺ በቀ የት ነው ያለው? መጣው መጣው መጣው፣ ብላ ስልኳን ዘጋች። ምን ተፈጠረ? ምን ተፈጠረ? ስለ ሩያ ምን ተሰማ? ምን አዲስ ነገር አለ? ይላታል ሰራ ልቴር ነበረ ሩያ ኳ አባዬ ሞተች ሞተች ሩያ አለችው። ምን ምን እንዴት ሆኖ እንዴት፣ ምን ጋ፣ እንዴት እንዴት ልትሞት ቻለች ይላታል። አላወኩም አላወኩም። እስቲ ቆይ እንሂድ እንሂድ ስትሮ ነበር። ቆይ ቆይ ብቻሽንማ እንደዚህ አትሄጂም አብረን እንሄዳለን እያላ ነበረ። ታክሲን ጠበቅ ሲባባለው በድንገን ነበረ ሃንዴ መጣቸው። ሃንዴ እንደመጣች ሰራን ወደ ሃንዴ ቀረበና ከመኪና እየወረድሽ ነበረ ዞርቤ ዞርቤ አንድ ጊዜ መኪናሽን ፈልጋለሁ አንዴ አንድ ጊዜ እያላ ነበረ። ምን ተፈጠረ አለችው። ሩያ ሞታለች ወይ ደግሞ ተገላለች። አላውቅም ምንም የተረጋገጠ ነገር የለም። ወደ ጣቢያ እየሄድን ነው። ቻላ መኪናስ ግቢ፣ በቃ በኋላ እመጣለሁና እናወራለን። እሺ ብሏት የሃንዴን መኪና ይዞት እየሄደ ነበረ አንዴ ግራ ገብቶ አታየዋለች። በሌላ በኩል ኮሚሽነር ሳልችክ ትዕዛዝ እየሰጠን ያለው ሁላችሁም መንገድ ላይ ያሉትን ካሜራዎች እያንዳንዱን በሙሉ እንድትመለከቱ ፈልጋለሁ እያለ ነበረ። በተለይ ደግሞ እንግዲህ እየተፈጸመው ሰሞኑን ስለሆነ በእርግጠኝነት እዚሁ ሰሞኑን መጥተው ነው የጣሏት የሚል ጥርጣሬ ውስጥ ተፈጥሯል። ከዛ በሀያራት ሰቶች ውስጥ ስላለው የካሜራ ቀጂ እያንዳንዱ ፈልጉ እያላቸው ነው። በአንድ በኩል ያማን ደግሞ በረጋ ሆኖ እነሱ የሚያወሩትን ነገር ይሰማል። ድንገት ኮሚሽነር ሳልችክ ወደ ሱ እየመጣ ነበረ። ማን ያማን አሁን እንዲህ ነው ይለዋል። ያማን በእጁ ሩያ የሰጠችውን የአንገት ሀብል ይዞ ነበረ። ከዛ ኮሚሽነሩ ታዘበው ታዘበው፣ እናሆነ ምንድን ነው በእጅ ያስከው ጨመቃ አርገ ይለዋል። ከሩያ የተሰጠኝ ጊፍት ነው ስጦታ ነው። ምናልባት ስጠፋ እሷ ጋር የሚሄድበት ኮምፓሴ ነው አለው። ያማን ያማን አሁን ሊጠፋ ነገር አይደለም ይሄ ያማን ወደ ራስ ተመለስ፣ ገባር ይሄ ነገር ቀላል አደለም። እንደ ድሮ በአንድ ጊዜ ነገሮችን ገጣጥመ ልታመጣው ልትፈጥረው የምትችለው ነገር አይደለም። ይኸውልህ አሁን እሷ የት ሄደች የት ጠፋች ምትልበት ሰት አይደለም ግን ይኸውልህ፣ ለመጠየቅ ጥያቄ እሷ ጓደኛ ምናምን ይቀርብ ሰው አላት አንተ ምታውቀው አለው። ጃን ነዋ አለው። ጃን ማለት ሲሉ ነበር። ኮሚሽነሩ ከጃን ጋር ነበር ሄደችው፣ ከወንድሟ ጋር ገና ልጅ ነበር። በጣም ህፃ ልጅ ነበረ። ግን አሁን ጃን የለም። ገዳዮቹ ወስደውታል ወይ ደግሞ የሆነ ነገር ሆኗል። እንግዲህ ስለሱ ምንም የማውቀው ነገር የለም ብሎ ለመጨረሻ ጊዜ የላከችለትን ደብዳቤ ሰጠው። ምንድን አለው። ይህን ነበር ደብዳቤ ነበር የላከችልኝ አለው። ሩያና ናት ይህን የጻፈችው እርግጠኛን አለው። አዎ ሲሉ ነበረ ለማነጻጸር እንዲመች ሌላ ደብዳቤ ያለ ሰው ይላከችል ከዚህ በፊት አለው። አሁን መኪና ውስጥ ነበር የጫካ ቤት ውስጥ አለው እሱን ይዘ ሆና ሲሎ ነበረ። ድንገት አላዝ መጣ። አላዝ ከጎረቤቱ ጋር ከልጅቷ ጋር ነበር የመጣው። እነ ነስሊያንም እየመጡ እነ ጉቨንም መጥተው ያማንን ከበቡት። ልጅ አሊ እያለችው ነስሊያን፣ እርሱ እየጠጋሽ ነበረ አሁን እንዴ አለችው። ዝም ብሎ እያያን ነበረ። አላዝም ቢሆን ግራ ገብቶታ። ነገሩ የሚያስፈራ ነው። ከአላዝ ጋር የመጣችው ልጅ ቀስ ብላ እየወጣች ነበረ። ይሄ እንዲ ሊሆን ቻለ ብላ ነስሊያን ያማንን ጠይቋለች። ግፋቸው ከጀርባ ነበር የተኮሱባት ከጀርባ ተኮሶ ገደሏት። አይ አይ ከዛ በኋላ ቆሻሻ ውስጥ ጣሏት። እንደዚህ አረጋትን ሰው ማግኘት አለብኝ እያለ ነበረ። ጣሌ ወለ ቀላል አይደለም፣ ፖሊሶች ሁሉ ነገር ይፈቱታል። እሺ ትለዋለች። እዚህ ነገር ውስጥ እንዲገባ አልፈለገችም ይመስለያል። በአንድ በኩል እሱ ደግሞ ያኔ ሩያ የላከችልኝ ደብዳቤ ነበር አሁን ለኮሚሽነሩ ሰጠውት። የእሷ ጽሑፍ እንደሆነ ለማረጋገጥ እዛው መኪና ውስጥ ጋር ተመልሼ ትክክለኛውን ደብዳቤ ማምጣት አለብኝ፣ እዛ ሄድ አለብኝ እያለ ነበረ። አላስ ቁልፉን ስጠኝ ይሏል፣ የሞተር ሳይክሉን። አላስ ቁልፉን ሊሰጠው እጁን ዘረጋ፣ ያማን ተቀበለው፣ ከተቀመጠበት ተነሳ። ከዛም በኋላ እነ ጉቨን አትሂድ ብለው እየለመኑ ናቸው። ጭራሽ ሊያሳምኑት እንደማይችሉ ሲገባ ያላቸው ደግሞ ጉቨና አብሬህ ልምጣ እያሉ ነበር። ያማን አልፈልግም እያለ ነው። ያማን ብቻውን መሄድ እንደሚፈልግ አስረግጦ አሳመናቸው ናቸው። በውጭ በኩል ከአላዝጋ የመጣችው ልጅ ሞተርሳይክሉ ላይ ተቀምጣ ነበረ ቴክስት ላከች። ቴክስት የላከችው ወደ አንድ ሰው ነበረ። ሩያ ሞታለች ብላ ነበር ቴክስት ያደረገችው። ከዛ ሞተርሳይክሉ ላይ ወጣች። ከዛም በኋላ እየደች ነው። ያማን እየወጣ ነው ያለው። ያማን እየወጣ አላዝ ይከተሏል። ያማን ቆይ አንዴ፣ ቆይ አንዴ፣ ያማን አንድ ጊዜ ቆይ፣ ስማኝ ባክህ። ይኸውልህ ሩያ ሞታለች ተብሏል። እናንተ ምንም ሳትሉ ልትሄድ ነው እንዴ? ተረጋጋ። የነገር መረጋጋት ይፈልጋል እያሉ ነበረ። ከዛ ያማን ሞተርሳይክሉ ላይ ወጣ። ተረጋጋ ተረጋጋ ሷኮ ሩያ ኮናት ሩያ የምታፈቅራት ሴት ይኸውልህ፣ አሁን አንተ እዚህ ጋር ህይወትህን አደጋ ውስጥ መክተት የለብም። ተረጋጋ ብቻ እንድትሄድ አልፈቅድልህም እያሉ ነበረ። ሲጀመር ይኸውልህ፣ ሩያ ሞተች አላልኩም፣ ተገላለች ነው ያልኩህ። ይህን ሰው ደግሞ ፈልገዋለሁ፣ አገኘዋለሁ። ከዛ በኋላ በተመሳይ መንገድ ጀርባውን ተኩሼ እገለዋለሁ፣ ቀብረዋለሁ ሲል ነበር ያማን። አደራ እባክህ ተጠንቀቅ፣ ተረጋጋ እባክህ ሲሉ ነበረ። እያልኩ ያሉት ሩያን የገደላትን ፈልጌ እገለዋለሁ ነው፣ ገባህ ብሎ ሞተር ሳይክል ላይ ወጣ። ይሄ ኮምፓስ አለ፣ ይሄ ኮምፓስ ይመራኛል ወደ ገዳዮቹ ብሎ ሞተር ሳይክል ላይ እየወጣ ነበረ። አላስተው ተረጋጋ እያለ ቢመክረው ቢመክረው ያማን አልሰማም አለ። አብረን እንሂድ ቢለውም እምቢያለው ሞተር ሳይክሉ ወጣ። ወዲያው እየሄደ ነበረ። እሱ እንደሄደ በድንገት ሰራንና ቻላ እየመጡ ናቸው። አላስ ጭንቅላቱን ይዞ ተቀመጠ፣ ግራ ገባው። ቻላ እንዲሁም አባቷ ሰራን ከመኪና ውስጥ እየወጡ ናቸው። አላስ ቀና ብሎ ይመለከታቸዋል። ጉቨንና ነስሊያን ደግሞ የኮሚሽነሩ ቢሮ ውስጥ ናቸው። ሩያን ስታገኛት የሆነ ፍንጭ የሚሰጥ ነገር ነበረ? ምናልባት የሆነ ነገር የሚታይ በግልጽ ብሎ ጉቨን ይጠይቃል። ለጊዜው ምንም ነገር የለም እያለ ኮሚሽነር ሳልቹክ እየመለሰ ነበረ። የሆነ ነገር ካገኛችሁ ግን እንጃ ብቻ ተሳውቀኛለህ ይላል ጉቨን። ፖሊሱ እሺ እያለ ነበረ። እርሻውን ቀጥሎ ምንድ ነው የምናረገው? ምን ልናደረግ እንችላለን? ወንድሟ ሴት ነው ያለው ብላ ጠየቀች። አሁን ዋናው ነገር ያማን ነው፣ ያማን ትኩረታችን ያማን ላይ መሆን አለበት። እሱን ቁጥጥር ስር ማድረግ አለበት። ከባድ ነው የሚሆነው። በራሱ ምን ሊያደረግ እንደሚችል አናቅም እያል ነበር። በድንገት ሰራ መጣ። ልጄታለህ ልጄታለህ ኮሚሽነር ልጄን ፈልግልኝ በፈጣሪ ጃን የታለ ልጄስ ልጄ ሲሆ ነበረ እስካሁን ድረስ ስለ ጃን ምን የምናውቀው ነገር የለም ይላል ሳልቹክ አረባካቹ አረባካቹ የምታውቁት ነገር ካሉ አደብቁ ንገሩኝ ተው ግን ተው እያለ ሰራን መለማመጥ ጀመረ እኛ ምን የምናውቀው ነገር የለም እስካሁን ድረስ እያለ ፖሊሱ ይመልስ ይመልስለታል እስካሁን ምንም የሰሙት መረጃ እንደሌለ ተናገር ለሁለት ዓመት ያል ጠብቅ ያለው ጠብቅ ያለው ጠብቅ ያለው እሷ ግን አሁንም ቢሆን ልታሳየኝ ፈቃደኛ አልነበረችም አሁን ደግሞ ሞተሽ ተባለ ይሄ በጭራሽ ያልተጠበቀ ነገር ነው አሁን አይምሮ ውስጥ የመጣ ብዙ ነገር አለ ብዙ ነገር እያሰብኩኝ ነው እሷን የገደሏት ሰዎች ወይ ወስደውታል ወይ ልጄ ታግ ተጽፏል የሆነ ወይን ቦታ ጥለዋለች። እሱ በህይወቱ የሆነ ነገር ሆኗል፣ ተከስቷል እኔ እንጃ። ብቻ መጥፎ መጥፎ ነገር እያሰብኩኝ ነው አለ ነስሊያን። ከተቀመጠችበት ተነሳች ነስሊያን። በፈጣሪ ነው መለመን፣ ሽባክሽ፣ ሽባክሽ የምታውቂው ነገር ካለ ንገርኝ እያለን ነበረ። ምንም አላውቅም ብሎ ልትወጣ ነበረ። ነስሊያን እባክሽ እያለ እየለመናት፣ ይኸውልህ ልጁ እኔም እንዲገኝ ፈልጋለሁ። ይሄ ለአንተ ብያለ የሚማረገው ገባ አይደለ? ምክንያቱም ሩያን እንደ ልጄ ነው የማያት ገባ። አሁንም ቢሆን ለአንተ ስሜት ስላለኝ አይደለም፣ ግን በአንተ እጅ ደግሞ እንዲያደግም አልፈልግም በአንድ በኩል አለችው። ምሬቷን እየተናገረች ነበረ። ከዛም በኋላ ትታውት ትወጣለች። ያማን የጫካው ቤጋ ደረሰ። ወደ አላዝ ደወለለት። ደብዳቤውን የታረከው እያሉ ነበረ የሆነ አረንጓዴ ቦርሳ ውስጥ ነበር አለው። አረንጓዴ ቦርሳውን ፈለገው፣ ፈለገው፣ አጣው። ከዛ አላዝ ለካ ጥየዋሉ ብሎ አስታወሰ። ከዛ ያማን ቆሻሻ የሚጥኑበት የሆነ በርሜል ነገር አለ። እሱን የብረት ማስቀመጫ ውስጥ መፈለግ ጀመረ። በእጁ እየገባ እየፈለገ እያለ የሆነ ነገር ጠርሙስ ነገር ቆረጠው። ሲቆርጠው ተናደደ። ከዛውን ቢሆን በግራ እጁ መፈለጉን ቀጠለ። ልጁ ተዋየችው እየመጣቸው ነበር። ያማን፣ ያማን ምን የፈለገው ነገር አለ እንዲ አለችው። ምንም እያለ ነበረ። ግን ቆሻሻ የሚወስዱ ሰዎች መጥተው ነበረ ወስደውታል አለችው። ተበሳጨ፣ ተናደደ። ሞተር ሳይክሉ ሊወጣ ነበረ። ከዛ እጁን ስታየው እንዴ እጅ ምን ሆነ ነው እያለች ነበር። ምንም አልሆንኩም ይላታል። አሁንም ቢሆን በተደጋጋሚ ለያማን የሆነ እርዳታ ለመስጠት እየሞከረች ነው። ያማን ደግሞ አይፈልግም። እጅ ላይ የሚታሰር ነገር ላምጣል ብላ ወዲያው ነበር ዞር ከማለት እሱ ጨርቅ ነገር ፈለገና እጁ ላይ አትሰራው። ይሄው ስራ ቀለለልሽ እያለን ነበረ። ብቻውን ሌር ነበር። አትሄድም አለችው። መቼም ቢሆን አላሳመናት ብቻውን እንደሄድ። ከዛም በኋላ በቀጥታ ሞተር ሳይክል ላይ ወጣች። በቀጥታ አብረው እየሩናቸው እሷ ሞተር ሳይክሉን ትነዳለች። ያማን ሞተር ላይ ወጥቶ አብሯት ይጓዛል። ሌላ በኩል አሁን እንነስሊያን ጣቢያ ናቸው። ጣቢያ ሆነው ተሰብስበው አዲስ ነገር እስኪፈጠር ድረስ እየጠበቁ ናቸው። ድንገጅ ሱር መጣ። ወደ ቻላ እየጠጋ ምን አዲስ ነገር አለ? ምንም የሚታወቅ ነገር የለም ይላታል። ምንም ነገር የለም ትለዋለች። እንዴ በጣም አዝናል ልቷ በጣም አዝናለሁ እያለ ነበር። እንዴ ሊፈጠር እንደ ቻለ ሁሉ እየጠየቃት፣ ምንም አላውቅም። ሁሉም ነገር ግልጽ አይደለም አለችው። አጠገባው ነው ዝም ብሎ እሱም ቢሆን ይመለከታል። አይ ወደ አሊ ልደውልለታለሁ። አያነሳም። ይሄ ልጅ ችግር ውስጥ ሊገባ ነው። በቃ እንደለማድሮ የሆነ ነገር ውስጥ ሊገባ ነው ትላለች። ጉቨን ጭንቅላቱን ይዞ ተቀምጧል። እማዬ አትጨናነቂ፣ ምናልባት ሞተር ሳይክል እየነዳ ሊሆን ይችላል። አትጨናነቂ እያለ ነበረ አላዘም ቢሆን ጉቨን ደግሞ አ ልክ ነው ልክ ነው ብቻውን ልናስቆም አንችል ማስቆም ብንፈልግም እንኳን በራሱ ካላቆም ይላል። ቀስ እያለ ሰራን ወደ እሱ እየቀረበ ነበረ። እጁን ኪሱ ውስጥ ከቶ ቀስ እያለ ይራመዳል። ድንገት አላዛ አየው አንተ እዚህ ምልቶ መጣ ብሎ እየጠቆ ነበረ። ከዚያ ሰራን አይ ሩያ አይ ሩያ ሩያ ምን ውስጥ ነው የገባሽው እያለ ነበረ። አላዛው ነው ቢሆን ዝም ብሎ እያየው ነው። ምን ውስጥ ገብታ ነው ግን ሩያ ግን አይገርምም ግን ብቻ አሁን ቀጥታ ሁሉንም ያው የልጆች ማሳደጊያ ቦታዎች በሙሉ ሆስፒታሎች ቼክ ማድረግ አለብን። ምናልባት ጃን ነዛ አስቀምጣ ሊሆን ይችላል ሊሆን ይችላል እያለ ነበረ። እንዲህ እያለ ሲናገር አላዝ አንተ ሲጀምር እዚህ ምልቶ መጣ ሲሉ ነበር። ንስለ እንደሞ አላዝ ተረጋጋ እባክህ ስትል ነበረ ለሁሉም ነገር ተጠያቂው አንተ ነህ። ሁሉም ነገር እኛ ቤት ውስጥ ለተከሰተው ለተፈጠረው ነገር በሙሉ ተጠያቂው አንተ ነህ ይላል ጣቱን እየቀሰረ ሰራን አፉን እያዘ ነበረ። ነስለን ደግሞ እባክህ እባክህ፣ ተረጋጋ ተረጋጋ ስትሎ ነበረ። አላዘ አላዝ ደግሞ ማየቀ ንድ ይላ ተርከሱ ጋር ላይ ወራ ፈልገዋል። ጉቨን ደግሞ ሰራንን ሂድ በቃ፣ በእናትህ ሂድ በቃ፣ ያለብን ህመም ይበቃናል፣ ሂድ አለው። ህመም ስማ ይሄ ህመም የእኔም ህመም ነው ገባ አይደል? ምንም እናንተን ተለይቶ የሚያማቸው ነገር አይደለም። ልጄ ጠፍቷል እኮ ምንድን ነው የምታወረው አንተ? ልጄ ጠፍቶ መረጋጋ ይመስላል እንዴ አለው። ከዛ ላዝ እምባ እየተናነቀው እያየው ነበረ። ይህ ሁሉ ነገር በአንተ ምክንያት ነው የመጣው እያሉ ወደ አባቱ ሲጠጋ ነስለን ለማስቆም ስትሞክር ቆይ አንዴ ብሏት ወደ ውስጥ ተጠጋ። ስማ ልጄ አትበለኝ እሺ። እኔ ከዚህ በኋላ እንዳንተ አይነት አባት የለኝም። ከዚህ በኋላ ደግመህ ልጄ እንዳትለኝ እኔ እንዳንተ አይነት ልጅ የለኝም ሲሉ ነበር። አላዚ ይለዋል፣ ስማ አንተ አንተ ማለት ይወለን አንተ ማለት አባቴ ሳትሆን የህቴ ገዳይ ነህ። እውነቱን ልንገርህ እና ይህን እያረክ ደግሞ ዝም አልልህም። ገባር ለ ዝም ብለህ መተህ እዚህ ችግር አትፍጠርብ የእኔ አባት ሞቷል፣ ሄደዋል በራክ ብዙ ጊዜ ከህይወታችን ወጥተዋል። አሁን አንተ መተህ ይህን መብት ማግኘት አትችልም። ህይወታችን አጨለማዋል። ከዚህ በኋላ ነገሮች ምንም እንዳልተፈጠሩ መምጣት አትችልም ታውቃለህ። ከአንተ መወለድ ነ ጠለዋለሁ። የሰራን ታከላች ልጅ መሆኑን ራሱ ጠለዋለሁ እያል ነበር አሲ። ልጇን እንድታስወርድ አንድ የነገራት በዚህ ምክንያት ነበረ። ሌላ ታከላች ሌላ ደግሞ የሰራን ልጅ ልጅ እንዲፈጠር አልፈልግም ብሏል ነበረ ሌላ መጥፎ ሰው እንዲወለድ አልፈልግም ብሏል ነው። እንደዚህ ራሱን የጠላው በዚህ ደረጃ። ከዛውን ሰራን በጣም አዘነና ዞር ብሎ ቀስ ብሎ እየወጣ ነበረ። በሌላ በኩል አሲ አሁን ቤተሰቦቿን አግኝታለች፣ ግን አልተው አጠላትም። መጣኝ ብለ ወደ መታጠቢያ ክፍል ገባች። ገባችና ፊቷን ታጥባ እየወጣች ነበረ ስቶታ፣ በድንገት የሆነች ልጅ ደግሞ መጣች። አየቻት ሃይማኖተኞች ናቸው። ከዛም በኋላ ቀጥታ አየቻትና የኔ እህት ብላ ቀፈቻት። እያቀፈቻት እያለ በቃችሁ በቃችሁ እያለች ነበር አሲ። ተሳስታችኋል እያለቻቸው ነበረ። ምንም እየሆነ ያለው ነገር አልገባትም። እኔ ማነኝ ምራስሬ? ቡሽራ ቡሽራ እምትሉኝ እኔ ሴሜ ቡሽራ አይደለም እኔ እናንተ ቡሽር አይደሉም ተሳሳችኋል፣ ስትል ነበር። ፎቶ አሳየዋት። በምን አረጋገጣችሁ እያለቻቸው ነበረ። የልጅነቷን ፎቶ ሲያሳየት፣ ሊሆንም ይችላል ላይሆን ይችላል፣ እንዴት ሰው በዚህ እርግጠኛ ሊሆን ይችላል ትላችኋለች። በዚህ ምክንያት መበጣበጥ ጀመሩ። አስፈላጊ ከሆነ የዲኤንኤ ምርመራ እናደርጋለን ይላታል። አደም ሉጣ ስትል ይልሽ። አሁን ለጊዜው ደረቅ ወንድምን ያለሽ እንድትሄጂ አልፈቅድልሽም ብሎ እጇን እየያዛን ነበር። እሷ ደግሞ እኔ ልጃችሁ አይደለሁም እያለች ነው። በዚህ መንገድ መጣላት ጀመሩ። ትንሽ እያስገድዷት እንዳለ አይነት ስሜት እየተሰማን ነበረ። ትንኩኝ ትላለች። ከዛም በኋላ ደሜን ነው የፈለጋችሁት ብላ ቢሆን ነገር ራሷን ወቅታ ደማን ነገር ላይ ጠብጠብ እንዲል ታደርግና ይሄ ውሳዱ ብላ ልትወጣ ነበር። የምትሄጂው በቀላሉ ሄድ የሚባል ነገር የለም እያለ ወንድሟ አደም እያያዛን ነበረ። ውጤቱ እስከሚያርቅደስ እዚህ ትሆኛለሽ እያለ ነው። ልቀቀኛለች ልትወጣ እየሞከረች ደካከማትና ራሷን ሳተች። ወይኔ ቡሽራ ቡሽራ እያሉ ደገፍ አርገው በቀጥሳ ሶፋ ሌደው ጋደም እያረጓን ነበረ። ያማን በቀጥታ ወደ ቆሻሻ የሚጣልበት ቦታ መጣ። ከልጅቷ ጋር አሁንም ንትርኩ እንደቀጠለ ነው። ቆሻሻ የሚያነሰውን ሰው እየጠየቁት ይው ዚ ጋራ ግፌ ሌለ ካርቶን በካርቶን ተከምረዋል። ሁሉን ነገር በሙሉ አበጥሮ ያማን መፈለግ አለበት። ልጅቷ አብረው እየፈለገች ከሱ ጋር ከእሷ ጋር ተነታረከ ተነታረከ አልፈልግም ሂጂ አላት። ተናደደች። በድሮን ማንተን ሰው ብዬ ብላ እየተራገመች ተናዳ ከጠገቡ ሄደች። ሞተር ሳይክል ላይ ወታ ሄደች ነበር። ያማን በትዕግስት መፈለጉን ቀጠለ። እጅግ እላ አስጨራሽ የሆነ ፈት ለገውን እንደቀጠለ ነበረ። በመጨረሻ ያን አረንጓዴ ቦርስ አገኘው። የሆነች ቁራጭ ደብዳቤ ናት ከዚህ ቀደም ሩህያ የላከችለት ሲያገኘው፣ በጣም ተደሰተ። አሁን የእጇን ጽሑፍ ማነጻጸር ይችላል። የደብዳቤ የእሷ እንደሆነና እንዳልሆነ በቀላሉ ማረጋገጥ ይቻላል። በሌላ በኩል ቻላና ጄሱር ውጭ እየጨቃጨቁ ናቸው። ቻላ እንፋታ አለችው። ጄሱር ጄሱር ቀንድ ላይ በቀል ደረሰ እንዴት እያላል ነበረ። ቻላን እናንቺ እኮ ባለ ትዳር እኮ ነን፣ በመጥፎም በጥሩም ጊዜ አብረን እንሆናለን ተባብለን ቃል ተገባብተናል እኮ። እንደዚህ አይነት ትንንሽ ችግር ሲመጣማ እንደዚህ አይነት ነገሮችን አክብደን ማየት የለብንም እኮ፣ በራሳችን መፍታት ነው ያለብን። እባክሽ እባክሽ፣ ምን ማለት ነው መፋታት? አለብን ማለት ምን ማለት ነው? አሁን ቤት ሄደን በስነስርዓት እንማከር ነበርንበት እናስተካክለዋለን፣ አላት። አንተ ቆይ ስንት ጊዜ ነው መነግረ ስንት ጊዜ ነው ለአንተ መናገር ያለብኝ? ውሳኔ ወስኛለሁ እኮ ነው የምለ ወስኛለሁ፣ አልፈልግም እኮ ነው የምለ። ወደዚያ ቤት ተመልሼ ድጋሚ አልሄድም እያለችው ነበረ። ምን ማለት ነው? በቀላሉ ቤት ማፍረስ ይቻላል እንዴ? ሌልቷ እያለ እጇን ይዞ እየጠየቃን ነበረ፣ እየለመናትም ነበረ። ከዛ ደግሞ እሷ አብቅቷል እያለችው ነው። ጄሱር ሁሉም ነገር አብቅቷል፣ አይገባም እንዴ? አባክቶኝ ጄሱር፣ እጄ ልቀቀኛ ለብዚያ ጮኻለሁ እያለችው ነበር። ድንገት ሰራ ከፖሊስ ጣቢያ እየወጣ ከሃንዴ ጋር ስልክ እያወራ ነበረ። ሃንዴ፣ ቆይ አንዴ መልሼ እደውልልሻለሁ ብሎ ወደነ ጄሱር እየጠጋ ነበረ። ቻላ ጀልቃቀኝ ትለዋለች። ጄሱር ደሞቆ አንድ ጊዜ እያለ እጇን ይዞ እያናገራ ነው። በድንገት እንነስ ሊያለም ከውስጥ እየወጡ ነበረ። ሰራን ወደ ጄሱር እየጠጋ ነበር። ባከዘር ብላንተ እጄን ከልጄ ላይ ወርድ እያለ ነበር። አያገባም አንተ ራስህ ይላል ጄሱር። ከሰራን ጋር እየጣላ ነበረ። ከዛ በኋላ ሁለቱ ሲጣሉ ነስላ የምታገላገለቻቸው ገላ ገለቻቸው። ምን እያረጋችሁ ለሮ ምትጣሉት ትላቸዋለች። ከዛ ጉቨን ሰራን ሂድ፣ በቃ አንተ እያለው ነበረ። አሁንም ቢሆን ቻላ እንደጨከነች ነው። ከጄሱር ጋር መለየት ብቻ ነው የምትፈልገው። ከዛ ሰራን ግባ አሉት፣ ሂድ ሲሉት እሱ መኪና ውስጥ እየገባ ነበረ። መኪና ውስጥ እየገባ ያማን ዘም መኪናውን አየው። ከእናቱ ጋር ተቀምጦ ነበረ። ከእናቱ ጋር ቁጭ ብሎ እያወራ እያለ በድንገት መኪናውን ሲያየው አስታወሰ። ይሄ መኪና ማለት ባለፈው ሰውዬው የነገረው ነበረ። ይሄ መኪና ራሱ ነው፣ ሩያን መቶ የጣላት። ከዛ በቀጥታ ታክሲስ ቶሎ ገባ። ነስለን ትከተለዋለች። አሊ ምንሆናል ስትለው ይሄ መኪና ይሄ መኪና ነበረ ሩያን ያመጣትና ዛ ቆሻሻ የጣላት እያልነበረ። በአንድ በኩል ስራን ደግሞ መኪና ውስጥ ገባ። መኪና ውስጥ ሲገባ ዞር ሲል ወንበር ላይ አሻንጉሌን ነበረ፣ የልጆች መጫወቻ መኪና ምናምን። ወይኔ ልጅ ጃን፣ የት ነው ያለው ጃን? አባት እየፈለገ ነው፣ የት ነው ያለው ልጄ ላገኝ እፈልጋለሁ። ከዛ ሻንጉሊ ትገዛላለሁ መጫወት ያገዛላለሁ ይላል። አንዴ በሌላ በኩል የሰራን ቢሮ ሆና እየጠበቀችው ነበረ። ድንገት ተደወለላት ኢሜር ታሟል ተባለች። ህፃኖ ወይም ደግሞ የሰራ ልጃን ታሟል ስትባል ፈጥና ከቢሮ እየወጣች ነበረ። በአንድ በኩል የአማናውን ቢሆን መኪናውን እየተከተሉ ነበር። በመጨረሻም ሆስፒታል ደረሱም። አንዴ ተጣርፋ ከሆስፒታል እየወጣች ባሏ ሊወስዳነው፣ ምክንያቱም የእሷን መኪና ሰራን ወስዶታል። ተረጋጊ ተረጋጊ፣ አንቺ ምንም ምንም አይዞሽ እያላን ነበር። በረጋ ሆነው ነበር። በድንገት ሰራን ከመኪና የወረደው ገና እንደ በጣም ይቅርታ ረፈርኩኝ ይቅርታ፣ አድርጎልኝ የሆነ ችግር ተፈጥሮ ነበር። መጥፎ ነገር ተፈጥሮ አልመላችሁ ሩያ ሞታ ነበረ፣ ሞታለችና እሱን ሂጄ ቼክ ማድረግ ነበረብኝ። አለይን ጊዜ ሀንዴና ባላ ኤሽኪያር ተያዩ። በጣም ይገርማል፣ በጣም ያስደነግጣል። እኔ ደግሞ እንደዛ ደንግጠ ስትሄድ ምንም ሳታወራኝ ስለሄድክ በጣም ደንግጬ ነበረ፣ ተጨንቄ ነበረችው። አንዴ ያው ከሁለት ዓመት በፊት ነበረ፣ ሩያ ወንድሟን ይዛ ልጄን እየጠፋችው፣ እንደዚህ በጠፋችበት አጋጣሚ መጨረሻ እንዲሆናል ብዬ አልጠበኩም ነበረ፣ ብቻ ይገርማል፣ እያለ ድንገት ያማን መጣ፣ ሰራንን እያነቀው ነበረ። አንተነ ሩያን የገደልካት ይለዋል፣ ይሄ መኪና ያንተ ነው፣ በዚህ መኪና መኪና ነበር አምተ የጣልካት አለው። ይሄ መኪናን ያርለም የአንዴ ነው ሲል ነበረ። ይሄን ጊዜ አማል ወደና አንዴ ዞረ እናንተ ናችሁ ብሎ በጥርጣሬ ሲመለከት ነበረ። ከኤሽ ካር ጋር ትንሽ ተነጋገሩ ካንዴ ባል ጋር ያንዴ ባል በጣም ለኛ ነው። ሽጉጥ ወጣ ግንባሩ ነው መበረጠስል ራቅ እያለ ነበር ያማን ይሄን ጊዜ ተኩስ ተኩስብኝ ብሎ ሽጉጡን ወደ ግንባሩ በጣም እያስጠጋው ነስሊያን ባንድ በኩል ረፉ ረፉ በእናታችሁ ብላ ለመገላገል እየሞከረች ነበረ። ትግስት ያብቅቷል። ተኩስብኝ ተኩስብኝ፣ እኔም በኝ እኔም ወደ ሩህያ ምሄድ እፈልጋለሁ ብሎ ያማን እዚቃ ምንም ነገር እንደማይፈራ ይናገራል። ሰራን ግራ ገብቶት ደንግጦ ይመለከታል በወንድ በኩል አንዴም ብትሆን ጨንቋታል።